እኝህን የሚዲያ ድምቀቶችን ማን ነው በጉጉት እየጠበቀ ያለው? ዋይዘው ሲስተም ላይ ሰባት ሰዓት ነው የሚለቁት። ስምንት ሰዓት ተኩል ኦህር ስምንት ሰዓት ከሀያ ነው አይ ቲንክ። እና ማን በጉጉት እንደ የሚጠብቀው ሳይል ንክባቢ ማሳፍ ቶሎ ቶሎ ስራችሁን ጨርሱ። ሌላው ደግሞ ለብሩክ እና ለሃይሚቲ ማይስዊት ቢግ ሪስፔክት ኤቨሪበዲ ጋይዝ ሩት ታብሮች ላይ እንደለመዳችሁት በሬ ወለደ እንዳትሉ። ጥቃቅን ዩቲዩበሮች እስከ እኔ ጭምር ማለት ነው የሚቀለድባቸው ሰዎች አይደሉም። ለምን? የተግባር ሰው ናቸው። ውሸታም አይደሉም። ማንም ዱባይ ብሎ የዛተ ያልደረሰበት በሁለት ቀን በሶስት ቀን የተግባር ሰው ብሩኬ። ያላገባችሁ እጮኛ የሌላችሁ እንደው እንደ የትዳር አድጋር የሌላችሁ እንደው እንደ ብሩኬ አይነት ይስጣችሁ። ሌላ አሚን በሉ አሚን። እና ሶ ዛት ኤኒዌይ፣ እኔ በጣም ወላሂ ነው እንደ ሀይሚዬና እንደ ብሩኬ እንደው ልቤ ውስጥ በቃ የሚገባ ማንም ዩቲዩበር የለም ዛሬ ላይ። ለምን ሁላችንም እውነት፣ ያኔ እውነት ነው ውሸት ይደብረናል ሲበዛ ማለት ነው። እና እባካቹ ጥቃቅን ዩቱበሮች በሌላ ዩቱበር አይን እንዳተዋቸው። ስለዚህ ቀልድ አያስፈልግም። ሀይሚቲና ብሩኬ ይለያሉ። የተግባር ሰው ነው ናቸው። ትክክለኛ ነገር ለእኛ የሚያስተምሩት ሪያሊቲውን፣ እና በተግባር እንደዚህ የሚያሳይ ሰው ማን ነው? እና ደግሞ ቀለበት አድርግላት ምናምን የምትሉት እዚህ አብርሽና ሩታ ላይ መጨማለቅ የለመዳቸው የብርበዲ ጋይስ ማለት ነው። እንደዚህ አይነት ነገር እሱ ያውቃል። ለእነ አብርሽ ለሁሉ ዩቲዩበርስ አስተማሪ ናቸው ሁለቱ ማለት ነው። ወላሂን ነው የምላችሁ። ለምን እኔ የምምልበት ምክንያት ምንድን ነው? ብሩክም ሀይሚን በተግባር እያሳያችሁ ነው። ስለዚህ እባካችሁ ሚዲያው እንዲያስጠላን አታድርጉ። ሀይሚዬ ምንድን ነው ወርቅ ምንድን ነው አገኘች እኮ ብሩክን የመሰለ ማለት ነው። ብሩክም ሀይሚን የመሰለ እና በጣም ነው የምንወዳቸው የምናከብራቸው። እንደዚሁም ደግሞ በብሩኬ ስም ጥሩ ጥሩ ነገር የምታወሩ ዩትዩበሮች፣ ጥቃቅን ዩትዩበሮች እኛም ሰብስክራይብ ህልፕ እናደርጋለን። እንደዚሁም ወቻወር እንረዳቸዋለን። ችግር የለም። ለምን መልካምነት ከብሩኬ እንማራለን ማለት ነው። ከይሚትዬ ሰው ዛት እኔ ጋር ድምፅ አለ ይመጡልናል። ሚዲያውን ድምቅ ምቅ አድርጉት። ድምቅምቅ ማለት ነው። ለምን እንደ ብሩክና እንደ ሀይሚ ከምር ነው ውዶች፣ የዚህ ጋር የድምጽ ስላለ ነው እና ምርጦች ናቸው። እዚህ ጋር ሌላዎቹ መሳደብ የለም ግን ያው መልካም ነገር እንማራለን ከይቅርታ ጋር ውዶቼ፣ ማሮቼ ከይቅርታ ጋር እንግዲህ። ሰላም አለይኩም አላልኳችሁም። በዚህ ቻናል ያው ብዙም እየተለቀቀ አይደለም ግን ይወት እሺ፣ የኢትዮጵያ ስለሆነ ሰአቱ ቀንሶ ነው። እይወት፣ እናንተም ቻናል ክፈቱ። ብሩክና ሀይሚ ብዙ ጊዜ ቻናላቸው ላይ እየለቀቁ አይደለም ግን መልካምና ጥሩ ነገር እውነታን ይዘው ስለሚጓዙ ከማንም በላይ ናቸው ከማን ዩቲበርስ በላይ ማለት ነው። የተግባር ሰዎች እና ብዙዎቻችሁ አሁን ምንድን ነው ብሩክ የማትከታተሉ ይመስለኛል። አይ ቲንክ የሚጠይቀኝም ሰው አለ። በብሩክ ቪዲዮ እንስራ በጨረቃ አረስሩ ሪያሊቲውን በብሩክና በሃይሚ ብሰሩ እውነታን ነው ውሸት የለም። የተግባር ሰው ነው ብዙ ነገር ትማራላችሁ ማለት ነው እና ለታላላቆች አስተማሪ ብሩክና ሃይሚ ሚዲያውን የተቆጣጠሩት በብሬ ናቸው ማለት ነው እና ብዙ ዩቲበሮች ከብሩክ መማር አለባቸው። ህዝብን የሚያታልሉ ዩቱበሮች በህዝብ ላይ የተጫወቱ ዩቱበሮች። ስለዚህ ማንም ያልደፈረውን ማንም ያልደረሰውን ዱባይ ሄደዋል። ስለዚህ ዛሬ ላይ ብሩኬ ማንም አያስተምረውም እንደ አንድ ዩቱበር ውስጥ አይደለም። ስለዚህ ብሩኬ የሚያደርገውን ነገር ጠንቅቆ ነው የሚያደርገው። ስለዚህ ጥቃቅን ዩቱበሮች እኔን መሰሉት፣ ቀለበት አርግላፈ አብርሽና ሩታ ላይ የለመዳችሁት እኛ የጨረቃ ፋሚሊ ሆነናል። አብርሽን ሩታ እናከብራቸዋለን። ሁለቱ ሲመጡ እንፈተፍታለን። ግን በጨረቃ ፋሚሊ ማንም ሰው እንዲመጣብን አንፈልግም። ኤቭሪበዲ ጋይዝ ይህን ድምጽን ታስታውሰታላችሁ እና ቶሎ ቶሎ ስራችሁን ስሩ። እናንተ ብሩክ ከክሊል ነው ብሩክ ና ሚቲ ማለት ነው። ነፃን ልጅ ጣጥ ነው። እና ውዶች ይህን መስራልኛ ጋ ፍጡር ምንምንም ከእናንተ ነው የምንጠብቀው። እና ሁሉም ወዳቸዋሉ፣ አከብራቸዋለሁ። ከጥቂት ሰዓታት በኋላ ከአንድ ሳምናም በኋላ ብሩክና ሃይሚት ይመጣሉ። እውነተኛ ታሪክን ይዞ ማለት ነው፣ ፌክን አይደለም። ፌክ ሚዲያ ላይ አመት ሙሉ አያስተላልፉ። ስለዚህ በሃይሚና በብሩክ የምትቀልዱ ጋይስ፣ እነሱ የተግባር ሰዎች ናቸው። በጥሩ ነገር ቪዲዮ ስሩ። ኮንቲኒው እና ተቃቅን ዩቲዩበሮች፣ ተንክ ዩ ኦኬ። ሰምታችሁኛል። ይህ ስድስት ዓመት ሰባት ዓመት ሚዲያ ላይ በሩታየም እንደዛ ነበር። በሩታየና በአብርሽ እያልኩ እነሱን ግን አሁን ረመዳን ነው። ብዙ ከወንድ ከምናምን ስለሚመጡ ከረመዳን በኋላ ደግሞ ወደ አብርሽም ሩታም ስለነሱ ማውራዶ ግን አሁን ረመዳን ላይ